ግን ከመሄድሽ በፊት በስነስርዓት እንተዋወቅና ከክፍሉ ወጣልሻል። ሰውየው አማል እንዴ፣ ቆይ ለምን ሲባል ነው የምንተዋወቀው? እንዲያም እናት መጣች። ምን ይለግ ጊዜ ሳትወስጂ የወለድሽን ልጅሽ መሆኑን አምነሽ ለቤተሰቦች ብታስተዋውቂ መልካም ይመስላል። ዳግም ይባላል። ታዋቂ ሙሉ ስሜልሽ ግድ ይለም። ኤሚ ካልኝ ይበቃል። የጓደኛሽ ልጅ እንዴት አባቱ ነው የሚያምረው እኔም ማስተያየትሽን በደንብ እያየሁሽ ነበር። ለማንኛውም ጠንቀቅ በል ይሄኛው ከኤርሚያስ ይባሳል። ለመሆኑ ያንን ኤርሚያስ አሁንም ታገኛለሽ? ለምን ጠየቅሽ? ይ እንዲሁ ዝም ብዬ የእኔና የእሱ ጉዳይ እያበቃለት ጉዳይ ነው። ከዚህ በኋላ አይኑን ማየት አልፈልግም። ግድ የለም። ልጁ እንደሆነ ከተወለደ ማደጉ አይቀርም። አልነገርኩህም እንጂ ከአንተ ጋር ስጣልች የሄድኩ ግን ልጄ ልገለው ነበር አባዬ እያለች መቶ ባያድና የኖረ ዛሬ ልጅና አጥቸው ነበር። ፈጣሪ ከምን ጉርና ያተረፈሽ። ከአምራን ጋር እርቅ ፈጽመናል እባክሁትን ነው አሁን። ይቅርታ አድርጎልኛል፣ እርሷም ይቅርታ ያድርጉልኝ። ምን ይሄ በፍጹም አይሆንም። እውነት ይሄንን ካደረገ ልጁ አብዷል ማለት ነው። ይልቅስ እኔ ለልጄ የሚሆነውን ጠንቅቄ የማስበው ነው። አንቺ ግን በፍጹም ለልጅ እባክሁትን ጋሼ እሺ በሉኝ። ገና በልጅነት ነበር አባቴ ላይ ጥለሽኝ ሄድሽ። ስለ አንቺ ምንም ነገር አላውቅም። እስኪ ንገሪው፣ ለምንድን ነው አባቴን እንዴት ነው በትዳሩ ላይ እኔን ስትወልጂኝ ባልሽ ሊያውቅ ያልቻለ? እንደማያውቅ ከሆነ ደግሞ ታላቅ ወንድሜ በትንሽ አመት ቢበልጠኝ አይገርም። ቆይ ዘጠኝ ወር ሙሉ እኔን አርግዘይ ስትወልጂ እንዴት ነው ባልሽ ማታለል ይሻልሽ? እባክህ እባክህ በቃ ተው ልጄ። መልስ የለሽም አይደል? እኔን አባቴ ላይ ጥለሽ ስትሄጂ ተመልሳ ትመጣለች ብሎ አስቦልኝ አንቺ አዲስ አበባ ላይ የሞቀ ትዳር ነው ቆይሽ። እሺ እኮ አሁን ምን ይፈጠር ነው የምትለው? እኔ አሁን ምንም ይፈጠር እያልኳት፣ ቢያንስ ግን የወለድሽ ልጅሽ መሆኔን አምነሽ ተቀበይ እያልኩሽ ቆይኝ። እሱን መች ካድኩኝ እንዳግም? ኧረ እባክሽ በደንብ ነው የካድሽ። እስኪ አንድ ጥያቄ ልጠይቅሽ፣ ያንን ሁሉ ጊዜ የልጅነት ዘመኔ የእናትነት ጠረን ናፍቆኝ እንደዛ ሰቃይ ነበርሽ ንገርኛ ነበር። ዝናሽ መጀመሪያ ላይ የኑሐሚን እና የተሰማ እዛ ቤት መኖር በጣም ቢያስጨንቃትም በጣም ቢረብሻትም አሁን ደግሞ እነሱ ወጥቶላታልና ሌላ በጣም ያስጨንቃትና እንቅልፍ እየነሳት ያለው የዳግም ነገር ነው። ዳግም በጣም ተናዶባታል እሷ አባቱ ላይ ያደረገችው ነገር ራሱ በጣም እንዳበሳጨው ነው ከንግግሩ እየተረዳን ያለ ነው። ለምንድን እሱ አባቴ ላይ ጥለሽኝ የሄድሽው አባቴ ምን አድርጎሽ ነው ብሎ እዚህ ጋር ለአባቱ ራሱ እንደተናደደና እልህ እንዳለበት እየተናገረ ነው። ዝናሽ ደግሞ አሁን ለማድረግ ያሰበችው እዛ ቤት ሰላም ከማጣ ሌላ ቦታ ቤት ተከራይቼ የምትፈልገውን ነገር ሰጥቼ እኔ ላኑሩ ብትለውም ዳግም ደግሞ ለእሷ እንደነገራትም ይሄንን ነገር አስቤበት ተዘጋጅቼበት ስለመጣው ከዚህ በላይ ምንም ነገር ልረዳሽ አልችልም፣ ስለዚህ አትልፊ ብሎ የመጨረሻ ውሳኔውን ነግሯታል ማለት ነው። ዝናሽ ደግሞ ይሄ ነገር በጣም አስጨንቋታል። እናም ደግሞ አሁን እሱ እንደማስፈራሪያ እየነገራት ያለው እኔን ከዚህ ቤት ለማስወጣት የምትሞክሪ ከሆነ የኔና የአንቺን ግንኙነት ለሁሉም ቤተሰብ ነግርልሻሉ ብሏታል ማለት ነው። ዝናሽ ደግሞ ያ ነገር ከሆነ ይሄንን ነገር ለይኩን ከሰ ማ በኋላ የሚፈጠረውን ችግር ታቃለች። ትዳራዋ እንደሚበጠበጥም ታቃለች። ለዛም ነው አሁን ነገሮችን ሁሉ ሸፋፍና ልጁ ሲመጣ ራሱ ዳግም ለመጀመሪያ ጊዜ ወደ ቤት ሲገባ ራሱ እሷ በጣም ደንግጣ ስትርበታበት ነበር። ያ ደግሞ ለይኩን ላይ ጥያቄ ፈጥሯል። ለምንድን የደነገጠችው ልጁ ማን ብሎ እሱ ሲጠይቃ፣ ጥሷ ያለችው የጓደኛ ልጅ ነች። ጓደኛዬ ደግሞ ውጭ ሄዳ በመኪና አደጋ ህይወቱ አልፏል። ለዛ ነው እሱን ሳየው ጓደኛዬን አስታውሼ የደነገጥኩት ብላ አዛጋ ሸፋፍናለች። ለዳግምም የነገረችው ይሄኑ ነው። ለይኩን ከጠየቀ ወይ ደግሞ ሌላ ሰውም ከጠየቀ እኔ እንደዚህ ስላልኩ ያልኩኝ እንደዚህ በላችሁ ብላ እሷ በውሸት የፈጠረችው ምክንያት ነግረዋለች ማለት ነው። ዳግም ደግሞ ይሄ ነገር እንደዚሁ እንዲቀጥል አይፈልግም። ያው ከንግግሩ እንደተረዳ ነው የእሱ ልጅ መሆን እንዲታወቅና እዛ ቤት እሱም ለመኖር መብት እንዳለው እንዲታወቅ ይፈልጋል። ለዛም ነው እሷ እኔ ቤት ተከራይቼ ሌላ ቦታ ላኑር ስትለው ይሄንን የመሰለ የእናቴ ቤት እያለ ሌላ ቦታ ማሄጅ አልኖርም ብሎ እንቅጩን የነገራት ማለት ነው። ሌላው ነገር ደግሞ እሱ አሁን እሷን እየጠየቃት ያለው እንዴት ነው ግን ባልሽ ዘጠኝ ወር ሙሉ እኔን አርግዘሽ ስትወልጂ ሊያውቅብሽ ያልቻለ ብሎ ነው፣ እዛ ጋ የናሆም ታናሽ እንደሆነ ተናግሯል ማለት ነው። ዝናሽ እዚህ ጋ ከሌይኩን ጋር ትዳር መስርታ ናሆምን ከወለደች በኋላ ነው በአጋጣሚ ወደ ሌላ ሀገር ስትሄድ ደግሞ ከዳግም አባት ጋር ተዋውቃ እዛው እሱን አርግዛ እዛው ወልዳ እሱን ደግሞ አባቱ ላይ ጥላ ወደ አዲስ አበባ የተመለሰችው ማለት ነው። ዳግም እዚህ ጋ አሁን እሷን እያለት ያለው ለካ አንቺ ያኔ እኔን አባቴ ላይ ጥለሽኝ የሄድሽው እዚህ የሞቀ ትዳር ነበረሽ። ከመጀመሪያው ራሱ አባቴን አታለሸዋል። አባቴ ይሄንን ነገር አያቅም ነበር። ለብዙ ጊዜያት እኮ አንቺ ትመጫለሽ ብሎ ሲጠብቅሽ ነበር ብሎ የዳግም አባት ራሱ እዚ ጋር ዝናሽ ትዳር እንዳላትና ከሌላ ቦታ ልጅ መውለዳ ራሱ አያውቅም ማለት ነው። እናም ደግሞ እናትናቷ ራሱ ከጊዜ በኋላ አስፈራርቷት እንዳመነች ነው እሱ እዛ ጋር የነገራት ማለት ነው። የዳግም አባት ይሄን ሚስጥር አወጣዋለው ወይ ደግሞ በሆነ ነገር ብሎ እሷን አስፈራርቷት ነው እንጂ እሷ ዳግም ልጇ እንደሆነ ራሱ ለማመን ፈቃደኛ እንዳልሆነች ነግሯታል ማለት ነው። ይሄ ነገር ዝናሽን በጣም አስጨንቋታል። እናም ደግሞ ምናልባትም ሌላ ነገር ሊፈጠር ይችላል ብላ ያሰበችው ዳግምና ኤሚ ሲተዋውቁ እዛ ጋር ኤሚ በሌላ አይን ነበር ዳግም ነው ያየችው። እሷ ወንድሟ እንደሆነ አታውቅም። ዝናሽ ደግሞ ይሄንን ነገር ወንድምሽ ነው እንደዚህ አትይ ብላ ለመናገር አትችልም። እዛ ጋ ነገሩ ስለሚበላሽባት እሷ ያለቻት እንደ ምክንያት የነገረቻት ልጁን እንደዚህ አትይ ይሄኛው ኮ ከኤርሚያስም የባሰ ነው ብላ እዛ ጋ ዳግም በጣም መጥፎ እንደሆነ ለኤሚ ልትነግራ ትፈልጋለች። እናም ደግሞ ኤሚ ግራስ ገባት ነው እንደውም ሄጂና ከፈለግሽ ሰራተኛውን ጠይቂ ብላ ኤሚ ሄዳ ኤደንን ስትጠይቃት ደግሞ ስለ ኤርሚያስ አንዳንድ ነገር የነገረቻት ማለት ነው። ኤሚ ከዛ በፊት ስለ ኤርሚያስና ስለ ኑሐሚን ምንም የምታውቀው ነገር የለም ሁለቱ ግንኙነት አላቸው ወይስ ይችላልቸው የሚለውን ነገር አታቅም። ለዛም ነው እዚያ ጋር ኤደን ስትነግራት ና ኑሐሚን ና ኤርሚያስ እኮ አንድ ላይ ነበሩ ፍቅረኛሞች ነበሩ የሚለውን ነገር ስትነግራት ኤሚ በዛ ልክ ተናዳ፣ ይሄ ባለጌ ብላ ተናዳ ከኪችን የወጣችሁ ማለት ነው። ያ ማለት ደግሞ ምናልባት ኤሚ ከዚህ በፊት ከኤርሚያስ ጋር የሆነ ነገር አስባ ነበር ማለት ነው። በእርግጥ እሷ ኤርሚያስን ራሱ በሌላ አይን ስታየው ነበር። ኤርሚያስ ነው አንቺ ረፊ እንደዚህ አታድርጊ ብሎ ሲከለክላት የነበረው ማለት ነው እንጂ እሷ እንደውም ሳክራ መታ ራሱ የሱ ክፍል ገብታ ለማደር ማስባለች። እናም ደግሞ መኪና ውስጥ ራሱ በሌላ አይን ነበር እሱ ነበረው የነበረው ለዛም ነው እዚህ ጋር ኤደን ኤርሚያስና ኑሐሚን እኮ እንደዚህ ናቸው ብላ ስት ነግራት በዛ ልክ በጣም የተናደደችው ማለት ነው። ኑሐሚን አሁን ላይ ለኤርሚያስ ምንም አይነት ይቅርታ ማድረግ አትፈልግም። ተሰማ ራሱ ዛሬ ጠይቋታል ከዛ ልጅ ጋር አሁንም ትገናኛለች ወይስ ምንድን ነው ብሎ ሲጠይቃት እሷ ግን ከሱ ጋር ያላት ነገር ለአንዲና ለመጨረሻ ጊዜ እንዳበቃለት እና ከአሁን በኋላ እሱን ማየት እንደማትፈልግ ይቅርታ ልታደርግለት እንደማትፈልግ ነግረዋለች ማለት ነው። ተሰማ ደግሞ እዛ ጋር ያላት ይሄ ልጅ እኮ ተወልዶ ማደጉ አይቀርም ብሎ እዛ ጋር ኑሐሚን ን ነገር እንድታስብበት ነግሯታል ማለት ነው። ያ ማለት ደግሞ ኑሐሚን ልጁን ከወለደችው ልጁ ደግሞ ከተወለደ አባቴ የታለ የትን ያለው ብሎ ያን ነገር መጠየቁ ስለማይቀር ተሰማ እዚ ጋ ለኑሐሚን ይሄን ነገር ሊያስታውሳት ይመስላል። ይሄ ልጅ እኮ ተወልዶ ማደጉ አይቀርም ብሏታል ማለት ነው። ኑሐሚን እዛ ጋ የእኔና የእሱ ነገር ለአንዴና ለመጨረሻ ጊዜ አብቅቷል ስትለው ማለት ነው። ሌላው ነገር ደግሞ የናሆምና የአምራን ጉዳይ ነው። ናሆም አምራንን በህልሞ ካያት በኋላ ይቅርታ አድርጎላታል ማለት ነው። መጀመሪያ ላይ እሷ እኔ ዛ ቤት መጥቼ ከአንተ ጋር አንድ ላይ ማሻሻ ውሳኔውን ለመወሰን እገደዳለሁ ብላ ያንን ነገር ከነገረችው በኋላ ነው ናሆም ወደ ቤት ገብቶ ለሊት እሷን በህልሙ ያያት ማለት ነው። እሷ በረኪና ጣጥታ ህይወቷ ሲያልፍ አይቶ በጣም እየጮህ ነበር። በዛ ጨዋት ውስጥ ከእንቁልፍ የባን ነው። ለዛም ነው እዚህ ጋር አሁን አምራን የሆነ ነገር ልታደርግ ትችላለች ወይ ደግሞ ራሷንም ልጄ ላይም አደጋ ልትፈጥር ትችላለች በሚለው አሁን ሄዶ አምራንን አግኝቶ ይቅርታ እንዳደረገላት እየነገራት ማለት ነው። ግን ደግሞ ቢሆንም አሁንም ይቅርታ ቢያደርግላትም ከሷ ጋር ወደፊት ህይወት መመስረት የሚለውን ነገር አሁን ላይ እንዳላሰበበት ነግሯታል ማለት ነው። አምራን ደግሞ ይህ ነገር ራሱ አሳዝኗታል። እሷ የፈለገችው እዛ ጋ ናሆም ይቅርታ ካደረገላት፣ በቃ እንደዛ ከሆነ ወደ ቤቱ አብሬ እሄዳለሁ ከዛን የቤተሰቦቹ ቤት ውስጥ እኖራለሁ ትዳርም እንመሰርታለን ብላ ረጅም አልማ ነበር። ናሆም ደግሞ ያ ነገር እንደማይሆን ነግሯት፣ እሱ እንደው የሚያስበው ለእሷ ሌላ ቦታ ተከራይቶ እዛ የተከራየ ቤት ውስጥ እሷን እየተንከባከበ ለእሷም ለልጁም የሚያስፈልገውን ነገር እያሟላ ለማኖር ነበር ያሰበው። አምራን ደግሞ ያን ነገር ብትቀበል ራሱ አንተም ከኔ ጋ ትኖራለህ አንድ ላይ ነው የምንኖረው ብላ በደስታ ፈገግ ብላ ነበር ናሆምን ጠየቀችው። ናሆም ደግሞ አሁንም ድጋሜ አምራንን የሚያሳዝናት ነገር ይሄ ነገር እንደማይሆን ነግሯታል ማለት ነው። አምራን እዛ ጋር ያሰበችው በቃ እንደዛ ከሆነ እኮ በሙሉ ልብ ይቅርታ አላደረክልኝ ብላለች። ግን ደግሞ ሌላ ነገር ተናግራ ወይ ደግሞ ከሱ ጋር ሌላ ጸፍ ፈጥራ እዚ ጋር ትንሽም ብትሆን ለእሷ የራራለትን ልቡን ማሳዘን አልፈለገችና ና በስተ መጨረሻ እሺ በቃ ይሁን ብላ ደገፍ ብላ አባት ነበር። ሌላ ነገር ያሰበችው እሷ ያሰበችው ደግሞ ሄዳ የናሆምን አባት ለይኩንን ይቅርታ ጠይቃሉ ብላ ነበር ያሰበችው። እናም እንዳሰበች አልቀረችም ሄዳ ለይኩንን መንገድ ላይ አግኝታ እግሩ ላይ ወድቃ ራሱ ይቅርታ ጠይቃው ነበር። ለይኩን ያው መጀመሪያ እሷን እንዳያ የእሷ እግር ላይ መውደቅ ቢያስደነግጠውም፣ ግን እሱ አንዴ ወስኗልና ከዚህ በፊት እሷን በቪዲዮ ከኤርሚያስ ጋር በቪዲዮ ስለ እርግዝናዋ ስታወራ ና ከዚህ በፊት ከኤርሚያስ ጋር ህይወት እንዳላት ያንን ነገር ስታወራ በአይኑ አይቷል ና እዚ ጋር ደግሞ እሷ እግሩ ላይ ወድቃ ብትለምነው ራሱ ተንሺ እኔ ይቅርታ አድርጌልሻለሁ፣ ግን ደግሞ ከልጄ ጋር እንድትኖሪ አልፈልግም። ሌላ ነገር ወይ ደግሞ ጥቅማጥቅም የምትፈልጊ ከሆነ ልጁንም እንረዳለን፣ ልጁም የኛ ልጅ ነው፣ እንደውም ከልጁ ተርፎ አንቺን ራሱ አንደላቆ የሚያኖርሽና ነገር እናደርግልሻለን ብሎ ያንን ነገር ነግሯታል። ግን ደግሞ ከናሆም ጋ አንድ ላይ እንሆናለን ከናሆም ጋር ህይወት እንመሰረታለን የሚለውን ነገር ባታስቢ ይሻልሻል። እኔ ልጄን አሳልፌ ለአጭበርባሪ ሴት አልሰጥም ብሎ የመጨረሻ ውሳኔውን ለአምራን ነግሯል ማለት ነው። አምራን ደግሞ ብዙ ሞክራለች ለይኩን ልቡ እንዲራራላት እና ይቅርታ አድርጎላት ከናሆም ጋር አንድ ላይ እንዲያጋባቸው አስባ ነበር። እሱ እንደውም የተገረመው እሷ እዛ ጋር ናሆም ይቅርታ አድርጎልኛል እኔ ደግሞ ናሆም ብቻ ሳይሆን እርስኑም አስቀይም ያሉ ብላ እዛ ጋር ስትነግራቸው እሱ እንደውም የተገረመው እንዴት ናሆም ይቅርታ ሊያደርግል የ የቻለው ብሎ እዛ ጋ በናሆም ለሷ ይቅርታ ማድረግ ራሱ እንደተደመመ ና እንደተገረመ ነግሯታል ማለት ነው። እሷ መጀመሪያ ላይ ያሰበችው እንደውም እዛ ጋ ለኢኮን ይቅርታ ጠይቃ ለኢኮንም እንደ ናሆም ልቡ ራርቶላት ይቅርታ ካደረገላት ከዛም በኋላ የሚቀራት ወይዘሮ ዝናሽ ነች። ዝናሽ ጋ ሄዳ ደግሞ እሷንም እግሯ ላይ ወድቃ ይቅርታ ለመጠየቅ አስባ ነበር ማለት ነው። ለኢኮን እዚህ ጋ ይቅርታ ቢያደርግላት ራሱ ሄዳ ደግሞ ዝናሽን ይቅርታ ብትጠይቃት፣ ያ ነገር የሚሆን አይደለም። ወይዘሮ ዝናሽ እንደውም ናሆም መጥቶ እዛ ጋ ከአምራን ጋር ታርቀናል ይቅርታ አድርጌ ብሎ ሲነግራት ራሱ በጣም ደንግጣ ነበር። የጮቹ ይሄ ነገር ያላሰበችው ያልገመተችው ነገር ስለሆነባት ማለት ነው። እዛ ጋር እሷ ነገሩን ቀለል አድርጋ ያየችው ሌላ እዚህ ጋር የዳግም ነገር በጣም ስላስጨነቃትና ስላሳሰባት ነው። ያ ሐሳብና ያ ጭንቀት ስላለባት ነው። እዛ ጋር ናሆ መጥቶ ከአምራን ጋር እኮ እርቅ ፈጥረናል፣ ታርቀናል፣ ይቅርታ አድርጌላታለሁ የሚለውን ነገር ትንሽ ብቻ ደንግጣ የተወቹ ማለት ነው። ሌላ የተደረበባት የዳግም ሀሳብና ጭንቀት ስላለባት ነው ማለት ነው። ከሁሉም ነገር በላይ እሷን በዚህ ልክ ያስፈራትና በጣም ያሳሰባት ሌኩን ይሄንን ነገር ቢሰማት ይበጠበጣል እናም እኔ እዋረዳለሁ የሚለው ነገር ነበር፣ በጣም ያሳስባት። ይሄንን ዳግም የሚባለው ልጅ ከለይኩን በፊት ለይኩንን ከማዋቃ በፊት ወይ ደግሞ ከለይኩን ጋር ትዳር ከመመስረቷ በፊት ብትወልድ ኖሮ እሺ፣ ችግር የለውም ካንተ በፊት ነው ይባላል። ግን እዚህ ጋር ከለይኩን ጋር ትዳር ላይ እያለች ነው ዳግምን የወለደችውና ይሄ ነገር ደግሞ በጣም አሳስቧታል፣ በጣምም አስጨንቋታል።